ሰዓት በባከነ ሰዓት ነው። የአድዋ ጦርነት ራሱ የዚህ ጉባኤ ያህል ጊዜ አልፈጀም ማለት ነው። ጦርነቱ ባጭሩ ተጠናቀቀ። ስለ ጦርነቱ ለማውራት ግን አራት ሰዓት አስፈልጎና እንግዲህ መናገርና መዋጋት አንድ አይነት ስላልሆነ ነው፣ ከባድ ነው መናገር። ጊዜ ቁጭ ብለን ውጊያለን፣ ፍልሚያለን፣ ሁላችንም ብዙ ማውራት እንችላለን። እግዚአብሔር ይመስገን። እኔ ቅድም ከዳንኤል ዳንኤል ንግግርና ከወይዘሮ ሰሎሜ ንግግር ወስጄ አንድ ነገር ልስፋል ዳንኤል በጣም ከነገረን ቁም ነገር አንዱ በሁሉም ነገር መግባባት አለብን ወይ፣ ወይዘሮ ሰሎሜ ደግሞ የነገሩን ነገሮች ሁሉ በነገሮች ሁሉ በፖለቲካ መግባባት አለብን ወይ። ሁለት አይነት ናቸው የተነገሩት። እኔ በቀደም ከስድስት ወር በፊት አንድ ኢንተርቪው ላይ እንዳጋጣሚ ነው የተናገርኩት። ጣሊያንን አባቶቻችን ከአድዋ ለማስወጣት ደማቸውን አፈሰሱ። በግልባጩ ደግሞ ጣሊያን ለመግባት ሜዲትራሊያን በደማችን እየፈሰሰ ነው እየተናገረ ነበረ። አሁን ጊዜውን ጠብቆ ሰሞን በየፌስ ወቁ ላይ ያለ ብላ እንደዚህ ከአሜሪካ ደወለችልኝ። ጥሩ ተናግሬ ነበር ማለት ነው። እግዚአብሔር ይመስገን። ይሄ አመሰገንኩኝ እና እኔ አሁን መሬት ላይ አባቶቻችን ጣሊያንን እኔ ምን እያሰብኩ በቀደም ዕለታት እንደውም ጣሊያንን ከምናሸንፍ ጁቬንቱ እሱን አሸንፈ ቢሆን አልኩኝ። ኢንተር ሚላን ወይ ወይ የኳስ ቡድን አለ አይደል እሱን አሸንፈ ቢሆን የበለጠ ይወራል ነበሩ አይደል አልኩኝ። እንግሊዝ እዛ ሀገር ሲሄድን የቀድም ዳንኤል እንዳለው እነዚህ የኳስ ቡድኖቹ እነ ሊቨርፑል፣ እነ ቸልሲ፣ እነ ምን ለካ ከተሞች ናቸው። አሁን አንድ ወጣት አግኝታቸው ሊቨርፑል ምድ ነው ብትሩት የኳስ ቡድን ነው የሚላቸው ፈረንጆቹ ግን ሳታውቀው የቀበሌዎቻችን ስን ያሸመድዱ ነው ብለው እነ ሲኤምሲ፣ እነ ኮልፌ፣ እነ መርካቶ ማንም ያውቃቸው የኳስ ቡድን የላቸው ነው። ለምንዳይ እኔ አድዋን ለማስጠራት አድዋ የሚል የኳስ ቡድን ማቋቋም አለብን ወይ የሚል ሌላ ሐሳብ አለ። በሌላ በኩል ደግሞ እኔ ጀግንነት አሁን መሰበክ አለበት። እኔ ከዓለም ላይ ጦርነት እንዲጠፋ እንዲጠፋ መጸልይ የጸሎቱን የመሰማት ማራዘ ይመስለኛል። ጦርነት ምክንያታዊ ወይ እንደሆነ መጸልይ ነው በሆነ ሰዓት የሚቻለው እንጂ ጦርነት እንዲጠፋ መጠል ጅግንነት ላይ ይመስለኛል። እግዚአብሔር ይመስገን ከዓለም ጦርነት ጠፋ ይችላል እንኳን ስንት ቢሊየንስ ባለበት አለ አዳምና ዋንኮ ሁለት ሰዎች በገነት መግባባት ያልቻሉበትን ህይወት እኛ ከየት አድርገን ነው በድልድል የምንግባባው? ውሸት ነው። ስለዚህ እኔ ጀግንነት መሰበክ አለበት። የዛሬ መቶ ምናምን አመት አያኖችን አሸነፍ ዛሬ ዲሮስ ጥላቶች ተቀይረው ሊሆን ጥላቶች አት ሊጠፉ አይችሉም። ስለዚህ እኔ ጀግንነት መሰበክ መነገር አለበት። በሌላ በኩል ደግሞ የጦርነቱ መሪዎች ፖለቲከኞቻችንን በጥንት ጊዜ የነበሩትን አፄ ሚኒልክ ብንለው አፄ ኃይለ ስላሴ ብንለው፣ መንግስቱ ኃይለ ማርያም፣ መለስ ዜናዊ፣ አቶ ኃይለ ማርያም ደሳለኝ እኔ መላክም ሰይጣንም አይደሉ ሰዎች ናቸው። ምክንያቱም ምን ለማለት ነው የፈለግኩት? እኔ ሰይጣን ከሆነም ለምስጋና አይመችም፣ መላክ ከሆነም ለትችት አይመችም። ሰው ከሆነ ግን ለትችትም ለምስጋና የሚመቻል እኔ ዛሬ አንድ ስድስት ዓመት አካባቢ ኔልሰን ማንዴላ በሞቱበት ጊዜ አንድ ቀን ያቀረብ የነበረ ምኒልክና ማንዴላን አነጻጽረ እና አማርኛውን ልንገራችሁ። ምንድና ያልኩት ምዕራባውያንን እኩል አሸነፉ ምኒልክ በሰይፉ ወማንዴላ በአፉ ነበር። እና ምንድን ነው ለማለት የተፈለገው ምኒልክ ማንዴላ ጀግኖች ናቸው። ልዩነቱ ማንዴላ በትህትና ደም ሳያፈስ ይቅርበሉን ይቅርበለናቸዋል ብላ በለስላሳ ግ ነው አሁን ዛሬ ዜና ስሰማ ደቡብ አፍሪካ ነፃ ከወጣች 23 ዓመቷ ነው። አሁንም ግን ነፃ ወተናሉ እያሉ እየጠየቁ ነው ሰዎቹ። ድርድሩ ነጮቹ የያዙትን እንዲያዙ እንዲቀጥሉ ግን ጥቁሮቹ ባሪያ የሚባል ቆሟላቸው፣ ግን አሁን በተዘዋዋሪ ባሮች ናቸው። አንድም ጥቁር እግዚአብሔር ባለሀብቶቻችን ሁሉ በጠቅላላ እኔ አሁን ተክለ ብርሃን አንበያ የሚባሉ ሰው አውቃለሁ። ሳሙኤል ታፈስ የሚባል ሰው አውቃለሁ። ጸጋዬ የሚባል ሰው አውቃለሁ። ባለሀብቶቻችን ሁሉ እኔ ገንዘባቸውን ይስጡና ይስጡና አይደለም ግን አበሻ ናቸው እንደ ደስ ይላል። እያንዳንዱ ሪል ስቴት፣ እያንዳንዱ ባንክ፣ እያንዳንዱ ኢንሹራንስ በጆንሰን በፒተር የተያዘ ምናልባት ባንክ ቤት ብር የሚያስቀምጥ ከሆነ ነው እንጂ ባንክ ቤት የሉም። እውነቱን ለመናገር ይሄ የአድዋ ድል ውጤት ነው። ቀላል ነገር አይደለም። አፀሚ የተከፈለ ስለዚህ እኔ ያን ጊዜ ስናገር አንድ ሰው ሰው ጋር ደውዬ ሳወራ እንዴት ማንዴላና ሚሊክን ታነፃፅራለህ? እኔ ደግሞ የሚገርምህ ነገር በጣም ይቅርታ አድርግልኝና ሚሊክ ይገዝፉብኛል። ፈረንጆች አሁን እንግዲህ እዛ ለንደላ አይወት እንዲቆምለን ለማንደላ ዋሽንተን ላይ እንዲቆምለት እየተደራደሩ ነው። ሁለት ጥቁሩን አክብረውት ነው አይደለም ነጮቹ ንብረታቸው እንዲይዙ ስለቀጥል ለዛ የተከፈለ ዋጋ ነው። የሚል ምክን አዋርደው ማቃል ብሰው ስላላቋቸው እስካሁን ድረስ ኢትዮጵያ የምትባል አገር እንድትሆን የሚፈልጉ አይመስለኝም። ሰዎች እንደ ክፉ ክፉ አሳቢ ነው ካልተባለ በስተቀር። ስለዚህ እኔ አሁንም ቢሆን አሁንም ቢሆን በሁሉም ነገር መግባባት የለብንም። እኔ በወረዳ አስተሳሰብ፣ በቋንቋ፣ በፖለቲካ አመለካከት መጠለፍ የለብን። እኔ መንግሥት ክልልን ሲያቋቁም ላስተዳደር እንድመች እንጂ ላስተሳሰብ ክልል አልተመደበም። ላስተዳደር ነው ክልል የተመደበ። አሁን ብዙዎች አስተሳሰባችሁ ክልልዊ ወዳቸው ሲገላ ትመለከታለን እኔ ጉልተያ ሌላ ደግሞ ልጠቁ የምፈልገው ለምሳሌ ለአክሱም ሐውልት የሰጠነውን ክብር ቀነስ አድርገን አክሱም ከተማ ላይ በአድዋ ድል የተነካነውን ያህል አድዋ ከተማ ያሉትን አብረረትን አስገሩን እናውቃቸዋለን ወይ የወንዶ ገነትን አውቃዶ እና ፓፓዬ እየበላን የወንዶ ገነት ገበሬን ተጸይፎ የት ሊገባ ነው የጎጃምን ማረኛ ቅቤ እየበሉ ጎጃምን ቆምጨ ማለት ያዋጣሉ? ይሄ እየመረረን የምንጠጣው ሀቅ ነው። የሚያዋጥ የሚጠቅመን ነው የምነግራችሁ። የወለጋን ቡናና ወርቅ እየፈለግን እነ ቶሮሳን ንቆ የት ይገባል? መግባባት ያስፈልጋል። አሁን የአሁኑ ጦርነት የአሁኑ ጦር ያስተሳሰብ ጦርነት ነው፣ ያመለካከት ጦርነት ነው። ጽዳት ማድረግ ይህልና ዘመድ እኔ መቀደም ሰዎች ቆሻሻ ተጭኗቸው አለቁ። ስብል አረ በየቢሮ በየት ዳሩ ስንት ቆሻሻ የተጫነ ጭቅላት አይደል? ቆሻሻ ስንት ጉድ ቦታ ላዳ ተያዘ እኛ ስለዚህ እኔ የሚዲያ ሰዎች፣ የፖለቲካ ሰዎች፣ የሥነ ጽሁፍ ሰዎች፣ የኪነ ጥበብ ሰዎች እኔ ልዩነቶቻችን ለጥጠን ከማስፋት ይልቅ ልዩነት ውበት ነው ብለን የሚያግባቡን ነገሮች እንግባባል። ለምሳሌ ከዚህ በፊት ተናግሬዋለሁኝ። አሉላ አባ ነጋን ለማድነቅ በግድ ትግርኛ መናገር አይጠበቅብኝ። በላይ ዘለቀን ለማድነቅ አልበልቶ ማለት አይጠበቅብኝ የታቸው አላሳበ በላይ ዘለቀን ለመን አልበቱ ማለት የለብኝም። ንጉሥ ሚካኤል ለመ ለ ደሴ መወለድ የለብኝም የለብኝ። ይህንም አስፍተን ልናይ ይገባል። አድዋ የመላው ጥቁሮች መመኪያ ነው፣ መኩሪያ ነው። ይህን አጉልተን ማሳየት ይገባናል። ያአምል ቅድም ዳንኤል እንዳለው ወርደን ወርደን ወርደን፣ እንዲያውም አሁን አሁን የምንሰማቸው በተለይ የአሜሪካ ያለ አስተሳሰብ ዝቅጠት የሰማሁት እኔ እንደውም ስለ አድዋ ሲነሳ ሁሉ ስለተወሰነ ክልል የሚወራ የሚመስላቸው አሜሪካ ገብተው፣ ግን አሜሪካ ያልገባቻቸው እሱ ገጥሞኛል። ወጥ ለመናገር እነዚህ ማቅዳት አለ ክልላዊ ጉዳዩ አይደለም። አቶ ዳዊት ስለ አድዋ ስለተወለድኩ ምናምን ብለው እኔ ደግሞ የሚገርመት ነገር ከሀረር መጥቶ እንዳለመው ፈልጋለሁ። ከወለጋ ሄሮ ህንፅ ህንፃ እንድሰራ ፈልጋለሁ። አድዋ ላይ አድዋ ላይ የቶሎሳ ሆቴል የሚል ጠብቃለሁ። የዘበጋ ሆቴል የሚል ጠብቃለሁ። ይገናል መቀሌ ላይ አዋሳ ላይ የሀጎስ ሆቴል የሚል እንጠብቃለን። ይህንን ማስፋት መቻል አለብን። ይህን በጊዜ ማተም ካልቻል የዛሬ መቶ ዓመት የምንተረከለት አድዋ አየር ላይ ተንሳፎ ይቀራል፣ ወሬ ሆኖ ይቀራል። ስለዚህ እኛ ጀግኖቹ ግንባራቸውን ሰጥተው ስራ ሰርተዋል። ነደው ከስለው፣ ተርበው ተጠምተው፣ ደምተው ስራ ሰርተዋል። እኛ ደግሞ አሁን ያለው ያስተሳሰቡን ጫና እንናደው አንድነታችን እንስበት ነው። ይሄ ሚዲያዎች በተለይ በተለይ እኔ በተለይ እኔ የገበሬው ችግር የለበትም። እዚህች ሀገር ላይ ገበሬ ችግሩ ነው ያቀም። አሁንም ሀገሪቱ ውስጥ የሚፈጠሩት ችግሮች አሜሪካም፣ እንግሊዝም አዲስ አበባም የሚራገቡት ወይ በዩኒቨርሲቲ ምሁራን ነው ወይ በፖለቲከኞች ነው። እነዚህ ገበሬ ጠፍ እና ስንዴ አመጣጅ ወንጀል የለበትም። ገበሬ ተሳፋሪ ነው። እንደምታውቁት ስልሳ ሁለት ሰው የሚዘውን አውቶቡስ አንድ ሰው ነው የሚሾፈው። እንዴ ነው ነው ማወቅ ያስፈልጋል። ለህዝቡ ጥላቻን ከመስበር መለያየትን፣ ከመስበር መተካፈልን፣ ከመስበር አንድነትን ሰብከን

አድዋ ላይ የተፈጠረ እኔ ስለ አድዋ መስጊድ ሸሁ በፓስተሩ ጸሎት ቤት እኔ ቤተክርስቲያን ልሰርቆ ይገባኛል። እኔ በቀደም መስጊድ ልጅ አስተምሬያለሁ፣ በቴሌቪዥንም ተናግሬዋለሁ። ሰዎችም እዚያ ነበር መክር ያለው አስተምር ያለው ምክንያቱም የሞተው መሀመድ ይሁን እንጂ የሞተው ኢትዮጵያዊ ነው፣ ወገን ነው፣ አካሌ ነው። የቆሰለው አካሌ ነው ይገኛ እ ኢትዮጵያችን ኢትዮጵያችን በመስጊድ ከቁራን ቀጥሎ በቤተክርስቲያን ከመጽሐፍ ቅዱስ ቀጥሎ በሰርግ ቤት ከሙሽራው ቀጥሎ በለቅሶ ቤት ከሬሳው በላይ መሰበጥ መቻል አለባት። እኔ አገር እንኳን ጤነኛ ሆኖ ለመኖር እብድ ሆኖ ለመኖር እንኳን ኢትዮጵያ ታስፈልጋለች። ሰዎች አይምሯቸው ሲነካ ከአሜሪካ ይበረራሉ። ኢትዮጵያነች በመርፌ ተወግቶ ወደዛ ሀገር እንዲመጣ ተደረገ። እኔ ሀገሬ ጥቅም ገባኝ ለካ እንደ ጤነኛ ስለሆንኩ ነው የተቀበሉ ነ ሰዎች ዲቪ እንኳን ለመሙላት አስራ ሁለተኛ መሀይም ጭንቅላት እኳ አሜሪካ አይገባም። እዚህ ሀገር ግን መሀይሙ የሚኖርበታል። እንዱ የሚኖር አብዶ ጨርቅ ለመጣለም ሀገር ያስፈልጋል። አብዳችሁ ለመኖር አብዳችሁ ለምን ወደ መብላት እንደው ስለ ማርያም ብሎ ለመብላት አገር ያስፈልጋል። ስለዚህ በሀገር ጉዳይ ለድርድር ከፖለቲካ ጋር ማገናኘት የለ ሀገር ለመደገፍ የኢህአዴግ ደጋፊ፣ የኢህአዴግ ተቃዋሚ፣ የቅንጅት ደጋፊ ሞ አይጠበቅ ብለን ኢትዮጵያውያን ስለሆን ብቻ አድዋ ያኮራል አድዋ ያስመጣል ነገር እሰተዋለሁ አመሰጥዋለሁ እተነትነዋለሁ። ለምን የሀገራችን መኩሪያ መመኪያ ነው። ስለዚህ እኔ የሚዲያ ሰዎች ያላችሁ ብዬ አምናለሁ። የኪነ ጥበብ ሰዎች አላችሁ ብዬ አምናለሁ። እኔ በጣም ብዙ ስለሌላው ነገር ከምናወራ ስለ አንድነታችን ለወጣቱ እንስበክለት፣ ፍቅር እንስበክለት፣ አንድነት እንስበክለት፣ መከፋፈል እንስበክለት። አሜሪካን አገራችን እንደሆነ እኮ የትግሬ ቤተክርስቲያን የትግሬ ሚካኤል ነው። የአማራ ሚካኤል ተመድቧል። እነ ሚካኤል ያልሰሙት ጉድቋል። እነሱን የአማራ ሚካኤል አሁን በቀደም አንድ ደውላ ትነግረኛለች። አንድ ቤተ ክርስቲያን አይ እዚህ ቤተ ክርስቲያን የትግርኛ ቋንቋ ተናገር በዝተውበታልና ጭቆና ሎስ አንጀለስ ከተባለ ወዲህ እየተሄደ ነው? ምንስ እየተሆነ ነው? አብደን እስከምናልቅ መጠበቅ አለበት ወይ? ሀይ ማለት የምንችለው እኛ ነን። ለዚህ ዋጋ መክፈል አለበት። እኔ ኮሶ ከኮሶና ከስኳር ማን ይጣፍጣል? ከኮሶና ከስኳር ስኳር ግን ወስፋት ነው። ኮሶ ለጊዜው ይመራል፣ ሲገባ ግን ያጸዳል። አሁን የምናገረው ነገር ኮሶ ነው። ግን ያስቀምጠናል፣ ያኖረናል፣ ያሽረናል፣ ተስፋ ይሰጠናል። ስለዚህ እኔ ፖለቲካዊ ልዩነቶቻችን ወደኋላ ብለን፣ ልዩነቶቻችን ውበቶቻችን ናቸው። በአድዋ ጉዳይ፣ በማይጨው ጉዳይ፣ በውጫሌ ጉዳይ መግባባት መቻል አለብን። ሀገር ላይ ጥቂት ሹፌሮች ታዘዙ። እንደምታውቁት አሁን ታላቁ አሜሪካ ሶስት መቶ ሚሊዮን እንኳን ከአሜሪካ ያለፈ አትላንቲክን የተሻገረ አስተሳሰብ የለውም። በዚው ማክዶናልዱን በላ፣ ስታር ቡና ተጠበቀ። ጥቂቶቹ ግን ዓለምን የተሻገረ አስተሳሰብ እነ አብርሃም ሊንከን እነ ጆርጅ ዋሽንግተን ግን ዓለምን ያለፈ አስተሳሰብ ስለነበራቸው ዛሬ አሜሪካ የበላይ ናት። 300 ሚሊዮን አሜሪካውያን የሚሾፍሩ 50 ሺህ የማይሞሉ አሜሪካውያን ናቸው። እዚህ ም አገር 98 ሚሊዮን ህዝብ ተጥሩ ተሳፋሪ ከሆነ መጫነ ነው ሹፌር ምን ጥቂት ሹፌሮች ይሮቁናል። ሆነ የሚሾፍ የታሪክ ሹፌሮች፣ የፖለቲካ ሹፌሮች፣ የፍቅር ሹፌሮች፣ የሰላም ሹፌሮች ጥላቻን የሚያነውሩ የሚንቁ የሚጸየፉ አንድነት የጠማቸው ፍቅር የራባቸው ሰላም የጠማቸው ሰዎች ካሉ አዲዋን እንደሚቀጥለው አመት ላይ እኔ ዘንድሮ ለሚለው ምስጋና ማቅረብ አለብን እኛ አቺ ዘፋኝ ማናት ነው ምን እንደምን አገባ እንዳትል በማለት

ስለ እንዳለው ቅድም እንዳለው ቅድም መኖር ይለያያል። የፍቅር ቀይ ብለው ወጣት ቀይ ለብሰው አከበሩ በጣም በእርግጠኝነት በሰባት ያናክብሩ በስምንት የተለያዩ ልዙ ሰዎች መ ውሸት ነው። ስለ አድዋ ስናወራ ግን ፍቅራችን፣ ሰላማችን፣ አንድነታችን መከበር አለበት አድዋን ማልማት እኔ ዛሬ ጣሊያኖች አድዋን ሲጎበኙ እኔ የሚመኩ ይመስለኛል። ያቺ ናት ዛሬ ከመቶ ሀያ ዓመት በኋላ አሁንም ኋላ ቀርነት ብሎ የሚያሸዙብን ይመስለኛል። መንገዱን መቀየር ህንፃውን መቀየር ሐውልቶቹ መቀየር መቻል አለብን። አድዋ ላይ የአጼ ሚኒሊክ ሐውልት አንጎላላ መንዝ ላይ ደግሞ ሰሜን ሸዋ ላይ የአጼ ዮሐንስን ያሉላ አባ ነጋን ሐውልት መስራት አለብን። ድብልቅልቅ ብለን ለጠላት የማንመች መሆን አለ እኔ ለሚቀጥለው ለሚቀጥለው የምመኘው ለሚቀጥለው የምመኘው አድዋ ላይ የአጼ ሚኒሊክ ሐውልት እዚህ መሃል አዲስ አበባ ላይ የአፄ ዮሐንስ ወደ ወለጋ ሄደን ደግሞ የራሳሉ የራሳሉ ላ እንደገና ከዛ አካባቢ የመጡ ጀግኖች ቅድም ዳንኤል ተናገረው ፈልፈለን የምናወጣቸው ከሹፌሩ ጋር አቅጣጫ እየጠቆሙ ደሞ ያዙ ያወቁ ጀግኖች አሉ። እነዛን አውተን አደባባይ ላይ አውተን እኛ ቋንቋ ኦሮምኛ ጸጋ ነው። አማርኛ ጸጋ ነው። ትግርኛ ጸጋ ነው። ጉራጌኛ ጸጋ ነው። ኢትዮጵያዊነት ደግሞ የነዚ ሁሉ ማስተሳሰሪያ ገመድ የጸጋው ይጸጋ ነው ደናደሩ